አይ አማራ አንተ ልበ ሰፊ፣ ትልቅ ግዙፍ ዋርካ፣ ሲጠቡ የማጠብ ሁሉንም አቃፊ፣ የፍቅርህ ጥልቀት የሌለው ዲካ፣ የአንበሶች አንበሳ ደርሰህ የማትነካ የኢትዮጵያ ምሰሶ የአንድነት ጉልላት፣ ዮውሃ አሮሃ የስልጣን የምንጭ የጥበብ ባለቤት እኛን እንጂ እኔነትን አታውቅ ዘር እምነትን ሳትለይ ላይ ለህዝብ ነፃነት ቀድመህ የምትወድቅ ከሀገርህ አልፈህ ለዓለም ህዝብ ዘብ የቆምክ፣ ዝረኝነትን ባርነትን፣ ጭፍን ጥላቻን ፍጹም የተቃወም፣ ፍጹም የተጸየፍ እንቋልማዝ፣ የሀገር ምሳሌ ሕዝብህን አቅፈህ በጉያህ ታቅፈህ ለነፃነት ሲባል ቀድመህ ተሰልፈህ አጽምህን ከስከሰህ ስጋህን ቆርሰህ ደምትን አንቆርቁረህ ነፃ ሀገር ነፃ ሕዝብ ለትውልድ አውርሰህ ከያው ሆነህ ባለፍ ዛሬ ግን ዛሬ ግን እጅህ ባጎረሰ በአማራ ጥል ትውልድ እየተነከሰ በአማራ ጥል ትውልድ እየተነከሰ ለባለ ጊዜዎች ለባለ ጊዜዎች ለሰይጣኖች ጣዖት እንደ ፋሲካ በግ የአንገትህ ተቀልቶ ደምህ ፈሰሰ። አይ አማራ አይ አማራ እስኪ እንጠያየቅ ሀቅ ሀቅ እናውራ። እንዲው እንዲው የአዳም የዕዳ ደብዳቤ ሲቀደድ የአዳም የዘርሱ የዘር ውርስ ኃጢአት ተፍቆ ሲወገድ ያንተ ያንተ ያኔ አብሮ አልጠፋቅም እንዴ? ዛሬ እጅህ ባጎረሰ የሚነከስ በማንም ወንበዴ አንተኮ አማራ በጥበቡ ዘርፍ ከተነሳ አለት ጠርበህ መቅደስ ሰሪ በአባይ ላይ ድልድይ ሰርተህ ሕዝብ አሻጋሪ ጎንደር ላይ ለንጉሥህ ግንብ ሰርተህ ወገን አኩሪ አንተ ኮነህ ደማቅ ኮከብ ሁሌም አብሪ ታሪክ ሰርተህ ዘመን ተሻጋሪ። በአስተዳደርም ከተነሳ የሚዲያሙ ንጉሥ ንጉሥ ካህኑ ዮቶር ለዓለም መንግሥት ልምድ አካፍለዋል ስለ አስተዳደር። ካላመናችሁ ካላመናችሁ ነቢዩ ሙሴን ጠይቁት ይነግራችኋል የንጉሡን እውነት። ከወዲህ ዘመን እንየን ላንሳ ያንን ገራገር ያገር ወላንሳ ልቡ ሩህሩህ ቆፍጣና አንበሳ የአንድነት አባት መይሰው ካሳ ኃይለሥላሴ ብርቱ አባቴ ሀገር አቅንቶ አለ እኔነቴ። አማራኮ በሰላም ቀን አርሶ እንደ ፈጣሪ ፍጥረት መጋቢ ካህንም ሁኖ ኪዳን አድርሶ ቀድሶ አቁራቢ ጭንቅ ቀንም ነፍጡን ወልውሎ ጠላት የሚጠል ግንባሩን ብሎ ቀድሞ የሚሰዋ አገሩ ብሎ በፍቅር ደግሞ እንግዳ የሚቀበል ቤት ለእግዚአብሔር ብሎ ለታረዘ አልባሽ፣ ለራበው አጉራሽ፣ ለከፋው ደራሽ፣ ዘርን የማይለይ ሁሉም ሰብሳቢ ሰፊው አዳራሽ። አማራ ኮነው ከልቡ ሰው አማራ ኮ ነው ከልቡ ሰው ታሪክ አዋቂ በፍቅር ጸበል ትውልድ አጥማቂ ለሀገር ሲሉት ቀድሞ ወዳቂ። ወይ ታምር ወይ ታምር መላው መላው ታሪክ ባልል ትውልድ ባላይ ጊዜ ትውልድ የጥንት ተረት ታርጋ ለጥፎ አማራ ጡት ቆረጠ ይላል እውነተኛ ታሪክን ተጸይፎ አማራን ይገላል ከሊቅ እስከ ደቂቅ በአንድ ተሰልፎ ይገርማል ይገርማል። እምዬ ምኒሊክ እንኳን ጡት ሊቆርጡ ለእንስሳም የሚራሩ ናቸው። ሃይማኖት አዋቂ ጌታን የሚፈሩ አይደለም ለአገራቸው ለሀገራቸው ህዝብ ለጠላት የራዱ ታላቅ አባት ናቸው ሲገለጥ ሚስጥሩ። ግን ግን የአገር ተላላኪ አትላ አምቡላ አማራን ስሙን አጠልሽቶ ያሻውን ቢጠላ ሀቅ እንደው ሀቅ ነው ሀቅ እንደው ሀቅ ነው ውሉ የጠበቀ ሁሌም የማይላላ። ማንም አይደፍረንም ከእንግዲህ በኋላ። እኛኮ እኛኮ ፍቅር ብለን እንጂ ሀገር ብለን እንጂ እንዲህ የምንሞተው ነፍጣችን ወልውለን የተነሳን ለታ አደለም ተላላኪ ባንዳ። ፋሽስትም ያውቀናል ስንለበልበው ከጧት እስከ ማታ። ነፍጣችን ወልውለን የተነሳን ለታ አደለም ተላላኪ ባንዳ። ፋሽስትም ያውቀናል ስንለበልበው ከጧት እስከ ማታ። በፋኖ አማረ ጌታቸው 2014 ዓ.ም ላይ የተጻፈ ማስታወሻነቱ በግፍ በማንነታቸው እየተለዩ ለሚገደሉ ለአማራ ህዝብ 2014 ዓ.ም ዓመተ ምህረት የተጻፈ።